ማለት ነው። ትርጉሙ ብዙ ያልተለመደ ጁለይቢብ ነው ስሙ። ስለ እናት አባቱ ስለ ዘርሃርጎ ምንም አይታወቅ። የማንነት ውጉ ጁለይቢብ ድንክዬ፣ አጭር ብቻ አይደለም። እንደሱ አስቀያሚ በዓለም ላይ ይልም በጃልያ ዘመን በዘርና ጎሳ በሚያመልኮ መሃል ቦታ ያለው አነሳ ደጋፊ፣ ጓደኛ፣ ተከላካይ የለው የጁለይቢብ አይነት ምንጩ አይታወቅ ሰው በዚህ ላይ ጓደሎ ከንዲያህል ቁመቱ በመልክ አልታደለ አስቀየሚ ፊቱ ባቅላይ እና በዳይ ማኅበረሰብ መሃል ምን ይሆን የሶታ እንዴት ይዘልቀዋል? ግራ ቀኙናየ ከልቡ አስተዋለ። ፍጥሩን የማይነቅ የእስላም ዲናል በዘር በጎሳ ፈርጅ በመልክ የማይመዝን እስላም እንዳለለት ልቦናው በማመን ሩኅሩኅና አዛኝ ነቢዩን እተተካ በአንድ አይን የሚያየውን እስላምን ፍለጋ ስለመፈጠሩም ሰው ግድ ባይለው፣ ብላ ጠጣ የሚል አስተዋሽ ባይኖረው፣ በውስብስብ ችግር በውጋ ተጠምደው ለእያንዳንዱ ጉዳይ ዘዴ መላ ሲሹ አውጥተው አውርደው በጭንቀት ላይ ሆነው ረፍታተው እንኳን ነቢዩ አይረሰትን ጁላይ ቤ ሚስኪኑን። ያአላህ መልእክተኛ ከአንዳን ሰር ቤት ሄደው ለጅሆን ለትዳር ፈልቅ ያለው ብለው፣ ሰውዬው በደስታ ማሻ አለ ልቡ በፍሳሐ ውስቶ የዘለለ ምን አስደሳች ዜና ይዘውልኝ መቶ እያለ ይዘው ጠፍቶት መላክቶ ደስታን ወሰን ሲያጣ ሲፈነድቅ ሲያዩ፣ ለእኔ ግን አይደለም ስላሉት ነብዩ በቀዘቀዘ ድምፅ ለማን ነው አላቸው። ለጁለይቢብም ነበር የነቢ መልሳቸው። ሰውዬው ደንግጦ ከነቢዩ ርቆ ከሚስቴ ልማከር አለ ተሸማቆ። ወደ ሚስቱ ሄደ። የአላህ መልእክተኛ ልጅሽን ለትዳር ለመጠየቅ ሲሉ መጥተዋል ወደኛ ትልቅ የምስራች፣ ደስ የሚሰኝ ዜና፣ ከዚህ የበለጠ ምን ትላለና እያለች ደስታዋን ገና ሳታጣጥም፣ የጠየቁን እኮ ለሳቸው አይደለም፣ ለጁለይቢብ ድንኩ መሆኑን ሲነግራት በአላህ ስማለች እንደማትድራት። ንዴቷ ፊቷ ላይ በግልጽ እየታየ፣ መልሱም ለማሳወቅ አንሣሮ ሰውዬ ወደ ነቢዩ ዘንድ መራመድ ሲጀምር ልጅቷ ጠየቀች፣ ለማን ልዳር ነበር ነቢዩ የጠየቁን ለጁለይቢብ ሲሆን እኛም ቢብለና ሊሄ መልሱም እንነግራቸው ወስነናለኛ ቅር አይላቸው ያለ መልእክተኛ፣ ስትል እናቴቱ፣ ልጅቱ አዘነች፣ ትንሽ ተረበሸች፣ አሰበች፣ መዘነች። ተው አታክሰሩኝ፣ ወደ እሳቸው ላኩኝ ቃላቸውን ላክብር እኔ ዝግጁ ነኝ አለች። የእስላም መልእክት ኢማን ያደረባት፣ አላህ የመረጣት ተኳ የሞላባት ልጅቱም አል አሕዛብ አንድ አንቀጽ አንብባ ለአባት ለእናቷ ገልጻ በሚገባ የነብዩን ትዕዛዝ ከመፈጸም በላይ ምን ምንዳ ይገኛል? እንዴት ያለ ሲሳይ! እሳቸው ያለኝን እቀበለዋለሁ ከልቤ፣ በተግባር ተረጉመዋለሁ ብላ መልስ ሰተች ለታላቁ ነብይ። ጌታኔ፣ ጥሩን ለሷ አድርግላት፣ መንገዱን አቅናላት፣ ሕይወትን አግራላት ብለውዶ አድርገው መርቀዋት ሄዶ ከጁለይቢብ ጋራ በትምረት ተዋህዶ በአላህ ፍራቻ በነብዩ እርዳታ በደስታ ኖሩ። ከሙሽሪኮች ጋር ጦርነት ተከፍቶ ጁለይቢብ ለጅሃድ ራሱን አዘጋጅቶ ዘመተ ሊዋጋ፣ ሚስቱን ተጽናብቶ ለአይን ተሰወረ ውጊያ መሃል ገብቶ ሙስሊም እድል አድርጎ ሲጀመር ቆጠራ፣ ሰውሃቦች ሲገልጹ በተራ በተራ ማን ማን እንደ ሞተ፣ ማን እንደ ቆሰለ፣ ወይ የደረሰበት ያልታወቀ ካለ ሁሉም ጓደኛውን ዘመዱን ያስባል። እገሌ፣ እገሌ ሞቷል፣ ቆስሏል ይላል። ጁለይቢብ ምስኪኑን ማንም አላሰበው። ላፍታ ግን ያረሳው የነቢ ልብ ነው። እስቲ ፈልጉልኝ፣ የታለ ጁለይቢብ? አዘዙ ነቢዩ ተጨንቀው በማሰብ በሚገርም ሁኔታ ሰባት ጠላት ገሎ ከጀናዛዎች ጋር ተገኘ። ተገሎ እሱ ከኔ ሲሆን እኔ ከሱ ሆኜ ሰባት ጥሎ ሞተ ጁለይቢብ ተገኘ እያሉ ነብዩ አነሱት ተከፈ ከልብ በመነች ሐዘን በመንሰብሰብ ደከሙን የከሱ እሱም ከኔው ነው እያሉ በሐዘን ረሕመት ለምነው እንዲቀበራ ዘው ተቆፍሮ ጉድጓድ ያለጥበት ቀበሮት ነበረና ሸሂድ መዲናዊት ሚስቱ ከቶ የለላታቻ ተቅዋ የተሞላች የአላህ ፍራቻ ለእስላም ዲን ጽናት የነበራት ኢማን ሲያስጠራት ይኖራል። እስከ ዛሬ ሰሜን ምን መልኩ ቢቀፋ ባይታወቅ ዘሮ እምነቱ ያኮረዋል፣ የላቀ ምግባሩ ሀብትና ዝርያ ያማረ ቁመና ያላላህ ፍራቻ ሁሉም ነገር መና

ለግላከ ቁመቱ መለኪያ ሚዛኑ ዲኑ ነው እምነቱ። መለኪያ ሚዛኑ ዲኑ ነው እምነቱ። አካል በጎደለ ዘሩ ባልታወቀ፣ በሰው ቦታ ያጣ በሰው የተናቀ አላህ ፍቅሩን አይቶ ሲያከብረው የሚያሳይ የጁለይቢብና የሚስቱ የኢማን መንፈስ ይድረስ በኛም ላይ